ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይል ነኝ። በቅድሚያም ክልላዊ ዜናዎችም የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ለካራማራ ጀግና አሊበርኬ ልጅ ድጋፍ አደረጉ። ወይዘሮ የትናት አሊበርኬ ስለተደረገላቸውም ድጋፍ ምስጋናቸውን አቅርበዋል። የአብስራ አሰግድ ዝርዝሩ ይዘዋለች። ወይዘሮ የትናይት የአሊበር ኬሊ ሲሆኑ በሐረር ከተማ ነዋሪ ናቸው። ለረጅም ጊዜያት በቤት ችግር ከልጆቻቸው ጋር በክረምት በጎርፍ በበጋ ደግሞ በሙቀት ስትቸገር ቆይታለች። ከዚህ በተጨማሪ በልብ ሕመም ምክንያት መሰቃየቷን ጉዳዩ በእንቅርት ላይ ጆሮ ደግፍ እንደሆነባት በተለያዩ ጊዜ በቲክቶክ ገጿ የምትለቀው ቪዲዮ ታጋራለች። የጀግናው አሊ በርኬ ልጅ የትናይት ችግር የተመለከቱት የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በጥሪ ለረጅም ጊዜ ችግሯን ለመቅረፍ ከጎኗ መሆናቸውንም አስመስክረዋል። ርዕሰ መስተዳደሩ ያለባትን ችግር ተረድተው የመቶ ሺህ ብር ድጋፍ አበርክተውላታል። ከዚህ በተጨማሪ ከደሳሳ ጎጆቸው እንዲላቀቁ ድጋፍ እንደሚያደርጉላቸውም አስታውቀዋል። ከዚህ ቀደም የሐረሪ ክልል መንግስት ለአቅመ ደካማ የማህበረሰብ ክፍሎች ተገቢውን እገዛና ድጋፍ እያደረገ እንደሚገኝ ይታወቃል። ጀግናው አሊ በርኬ የቀድሞ የሀገር መከላከያ ሰራዊት አባል የነበሩ ሲሆን እናት ሀገር ተወራለች ዝመት በተባሉበት የልጅነት ዕድሜያቸው የሀገራቸውን ዳር ድንበር ለማስከበር እና ወራሪውን የዚያድ ባሪ ባሬ ጦር ለመመከት ከኩዮቻቸው ጋር ዘምተዋል። የሶማሊያው ዚያድ ባሬ ጦር እስከ አፍንጫው ታጥቆ የመስፋፋት ህልሙን ለማሳካት ኢትዮጵያን ሲወርስ አሊበርኬና ጓደኞቻቸው ግንባር በመዝመት ምንጊዜም የሚታወሰውን የካራማራ ጦርነት በድል ተወጥተዋል። በወቅቱ የዚያድ ባሬን ወረራ ለመመከት የወቅቱ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ሚያዚያ አራት ቀን 1969 ዓ ም የእናት አገር አድን ጥሪ አውጀው ነበር። ጀግናው ሻለቃ አሊ በርኬም ጥሪውን በመቀበል ል ከቀድሞ ወለጋ ክፍለ ሀገር አሶሳ አውራጃ ቤጊ ወረዳ ወደ ኦጋዴን ዘምተዋል። በዚህም በኦጋዴን አብሸሪፍ ግንባር በተደረገ ከባድ ውጊያ የወራሪውን የሶማሊያ ኃይል ቲ55 ታንኮች በእጅ ቦምብ ደጋግመው በማጋየት ማርከው ትልቅ ጀብድም ሰርተዋል። በዚህ ጦርነት ኢትዮጵያ በነ አሊ በርኬና ሌሎች ጀግና ኢትዮጵያውያን ታላቅ ተጋድሎ በታላቁ የካራ ማራ ድል ሉዓላዊነቷን አስከብራም ቆይታለች። የ12ተኛ ክፍል ብሔራዊ ፈተና ተፈታኞች የፋይዳ ዲጂታል መታወቂያን ከወዲሁ ማውጣት እንዳለባቸውም የሐረሪ ክልል ትምህርት ቢሮ አስታውቋል። የተማሪዎቹ ለፋይዳ ዲጂታል መታወቂያ እንዲመዘገቡም የተማሪዎቹ ቤተሰቦች መመሪያና ትምህርት አመራሮቹ ተገቢውን ድጋፍ እንዲያደርጉም ጥሪ ቀርቧል። ሙዳድ ሪድስ ያዘጋጀውን ዘገባ ናርዶስ ዳምጤ አቀርቧለች። የትምህርት ምዘናና ፈተናዎች አገልግሎት እንዳሳወቀው ማንኛውም የ2018 ትምህርት ዘመን 12ተኛ ክፍል ሀገር አቀፍ ፈተና ተፈታኝ የፋይዳ ዲጂታል መታወቂያ ሊኖረው እንደሚገባ መግለጹ ይታወሳል። በዚህ ጉዳይ ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልአዚዝ የዘንድሮ ተፈታኝ ተማሪዎች መታወቂያውን እንዲያገኙ በተለያዩ መንገዶች እየተሰራ መሆኑን ገልጸዋል። የ12ተኛ ክፍል ብሔራዊ ፈተና ተፈታኞች የፋይዳ ዲጂታል መታወቂያ የፈተና ጊዜ ሳይደርስ በመመዝገብ በኋላ የሚመጣው እንግልት መዳን እንደሚችሉ ማስታውቀዋል። ከናሽናል አይዲ ጋር ያለውን ግንዛቤ በነገራችን ላይ ትንሽ ውድንብር ነገሮች ነበሩ። በሚቻለው ያህል ተማሪዎችን ምንም ከአመለካከት ጋር ክፍተቶች የነበሩትን በጠቅላላ በነገራችን ላይ በትምህርት ማህበረሰቡ ጋር የነበሩ ክፍተቶች በተወሰነ መልኩ ነበሩ። የሚመለከታቸው አካላቶች ደግሞ እንዲመጡና የናሽናል አይዲ ጥቅም ምን ላይ ይውላል፣ ከምን ጋር ይተሳሰራል ደግሞ ከህይወታቸው ጋር አንድ ኦልሞስት ቤዚክ ኒድ ሆኖ ቀጣይነት ባለው መልኩ እንዲሰሩበትም ያደረግንበት ሁኔታዎች ጭምር ስላለ ናሽናል አይዲ አሁን ባለው ሁኔታ ከዚህ በፊት በነበረው መልኩ የተሻሻለበትና ግንዛቤው የተሻለ መልኩ በመጣበት ሁኔታዎች ነው ያሉት ማለት ነው። በክልሉ የምዝገባ ሂደቱን የሚከታተል ኮሚቴ ተቋቁሞ እለታዊ መረጃዎች ክትትል እየተደረገባቸው እንደሚገኝም አስታውቀዋል። የአስራ ሁለተኛ ክፍልን መነሻ በማድረግ የስድስተኛ ና የስምንተኛ ክፍል ተማሪዎች የፋይዳ ዲጂታል መታወቂያ ተጠቃሚ እንዲሆኑና እንዲያገኙ ስራዎች መጀመራቸውንም ተናግረዋል። ናሽናል አይዲ ጋር በተገናኛ የገጠመን ችግር የለም ምናልባት መረጃውን ቅድም የሰጠውት መረጃ በደንብ ከሰማችኝ ዘንድሮ ነው የምንጀምረው እንጂ እስካሁን አልጀመርንም። ናሽናል አይዲ አስራ ሁለተኛ ክፍልም ስድስትም ስምንትም ለማስጀመር መነሻችን የሀገር አቀፉ መነሻ አድርገን በክልል ደረጃ እንጀምራለን እንጂ እስካሁን ችግሩ ምንድን ነው፣ ፈተና ሊፈተኑ ከመጡ ነው ችግሩ የምናውቀው እንጂ በሚቻለው ያህል የማሟለት እስካሁን ባለው ሂደት ለሁሉም ክፍሎች ናሽናል አይዲ እንዲመጣላቸው ማድረግ ክፍተቶች ችግሮች ካሉ ያላሟሉ ትምህርት ቤቶች እንዲያሟሉ በትእዛዙም በደብዳቤም እናሳውቃቸዋለን። ያለፉት አመታት እንደ ክልል የተመዘገበውን ጥሩ ውጤት በማጠናከር በዘንድሮ የትምህርት ዘመንን በሀገር አቀፍ ደረጃ ቀዳሚ ለመሆን ውጥን ተይዞ እየተሰራ እንደሚገኝ አስታውቀዋል። አቶ ዘካሪያ አብዱል አዚዝ አክለውም ተፈታኝ ተማሪዎች የፈተና ወቅት ከመድረሱ በፊት ቅድመ ዝግጅታቸውን ከወዲሁ ሊጀምሩ እንደሚገባ አሳስበዋል። የምናየው ምንድነው? ፕሮግረሳችን ከእቅዳችን አንጻር ልዩነት ካለው ፕሮግረሳችን ልክ የሄደ ስላልሆነ በዛው ልክ እየጠራን መድረክ እየፈጠርን የሚመለከተው አካላቶች እየተገኙ ኦሪንቴሽን እንሰጣለን። በዛው ልክ እቅዳችን እናስተካክል እንሆናል እንጂ ፈተና ሊቀመጡ ብሎ በዚህ አጋጣሚ እስካሁን ስላልተፈተኑ ከተፈተኑ በኋላ ፕሮግረሱ እናይበት ይሆናል ማለት ነው። ተማሪዎች ለፋይዳ ዲጂታል መታወቂያ እንዲመዘገቡ የተማሪ ቤተሰቦች መምህራንና የትምህርት አመራሮች ተገቢውን ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። በሀረር ከተማ እየተከናወኑ ያሉት የኮሪደር ልማት ስራዎች አካል ጉዳተኞችን ታሳቢ ያደረጉ መሆናቸውን ያነጋገርናቸው የአካል ጉዳተኞች ገልጸዋል። የለውጡ መንግስት እያካሄደ ባለው የኮሪደር ልማትን ጨምሮ በሁሉም ዘርፎች የተከናወኑት የልማት ስራዎችም ለአካል ጉዳተኞች የሰጠው ትኩረት የሚደነቅ መሆኑን ነው አካል ጉዳተኞቹ የገለጹት። ዘገባው የጌትነት ዘውዴ ነው። አያንቱ አመድ በሀረር ከተማ እየተካሄዱ ያሉ የኮሪደር ልማት ስራዎች አካል ጉዳተኞችን ግምት ውስጥ ያስገቡ መሆናቸውን ያነጋገርናቸው አካል ጉዳተኞች ገለጹ። አቶ ሀጎሳራ የተባሉ የዊልቸር ተጠቃሚ እየሰሩ ያሉ የኮሪደር ልማት ስራዎች ለአካል ጉዳተኞች ምቹ ሆነው መሰራታቸው የሚበረታታና በቀጣይም ተጠናክሮ መቀጠል ያለበት ነው ሲሉ ተናግረዋል። ቀደም ሲል መንገዶች ለአካል ጉዳተኞች የተመቹ ባለመሆናቸው የዕለት ተዕለት እንቅስቃሴያቸው ላይ ችግር ሲፈጥር መቆየቱን ይገልጻሉ። አሁን ግን የተገነቡና እየተገነቡ ያሉ መንገዶች ለአካል ጉዳተኞችም በሚመች መልኩ እየተሰሩ ያለና የአካል ጉዳተኞችን መብት የሚያከብሩ መሆናቸውን ተናግረዋል። አው ክልሉ ነገሩ አሁን እና ድሮ አይገናኙም። በድሮ ስናይ በጣም ኮረኮንጅ ቦታ ነው፣ ለአካል ጉዳተኛ ምቹ አይደለም። እኳ አካል ጉዳተኛ አደለም ጤነኛ ራሱ የሚቸገርበት ነበር። አሁን ግን ሁሉም አካል ጉዳተኛ እንደፈለገ ወጥቶ የሚገባበትና ጥሩ ጸረን ያለው ነው አካባቢ ሲታይ በቃ ጥሩ ጥረን አለው ሌላው ያነጋገርናቸው የማየት ችግር ያለባቸው አቶ በእውቀቱ አያሌው ባለፈው ጊዜያት መንገዶች የአካል ጉዳተኞች መሄጃ ስላልነበራቸው በተለይ ማየት የተሳናቸው አካል ጉዳተኞች ከኤሌክትሪክ ፖል ጋር ሲጋጩ ወደ ዋናው ጎዳና እየገቡ ለተለያዩ አደጋ ሲጋለጡ የነበረ መሆኑን አስታውሰው የለውጡ መንግስት እያካሄደ ባለው የኮርደን ለማስራ ግን ለአካል ጉዳተኞች የሰጠው ትኩረት የሚደነቅ መሆኑን ገልጸዋል ምችሮ በጣም ምጭ ነው ለእኛ ከመኪናም ከመጋፋት ወይም አህያ የተለያዩ ነገሮች ጭኖ የሚሄዱ ነገር ከመካፋት ድነናል። አሁን እንደ ልባችን እየድን ያለ ነው። ግን አልፎ አልፎ እየተሰራ ያሉ መንገዶች ግን ቱቦዎች ለውሃ መግቢያ ተብሎ የተሰሩ መንገዶችን እነሱን እግር የማያስገባ ሽቦ ወይም ብረት ነገር ቢያርጉበት መልካም ነው እንጂ በተረፈ መልካም፣ በጣም አሪፍ ነው። በክልሉ የአካል ጉዳተኞች ማህበር ሰብሳቢ ወይዘሮ ሂዳ አህመድ በበኩላቸው የኮሪደር ልማት ስራዎች ለአካል ጉዳተኞች የተመቹ መሆናቸውን ገልጸው በቀጣይ የሚታዩ ጥቂት ጉድለቶችን ትኩረት ሰጥቶ ማስተካከል አስፈላጊ መሆኑን ተናግረዋል። ለአካል ጉዳተኞች መተላለፊያ መንገድ ላይ ዛፎችን መትከልና የኤሌክትሪክ ምሰሶዎችን ማስቀመጥ የመሳሰሉ ክፍተቶች መታረም እንዳለባቸው ገልጸዋል። ኮሪደሮችም ሆነ መሰረተ ሲሰሩ አካል ጉዳተኛውን ማሳተፍ ይኖርባቸዋል፣ መኖርም አለበት ብለን እናስባለን። ለምን በእርግጥ ከተማ ልማት ኮንስትራክሽንም ሆነ ይህንን የሚያሰራው አካል የአካል ጉዳተኞችን ተወካዮች ራሱን አካል ጉዳተኛውን ቢያሳትፍ ግብዓት ያገኛል ብለን እናስባለን እና በራሳቸው ስታንዳርዱን የጠበቀ ነው በማለት የሚሰሩ የሚሰሩ ስራዎች አሉ። ወይዘሮ ሂዲ አክለውም እንደ ባንኮች፣ ትምህርት ቤቶች፣ ሆስፒታሎች እና አንዳንድ ሆቴሎች ያሉ የሕዝብ አገልግሎት መስጫዎች በአብዛኛው ለአካል ጉዳተኞች መወጣጫ ስለሌላቸው ችግሩን ለመፍታት ከሚመለከታቸው አካላት ጋር እየሰሩ መሆኑን አክለው ገልጸዋል። ድ ባንክ ዋናው ትልቁ ባንክ ነው። አይ አንድ አይነት ስውር ብር ማስገባት ይችላል ማውጣት ግን አይችልም ወይም ረዳት ቤተሰብ የሆነ ወይም ደግሞ በሌላው ማህበረሰብ ለእሱ ታማኝ የሆነ ሰው ካልሆነ በስተቀር የሚል ነገር አለ። ብሩን እንዳስገባ ማውጣት ስለምንድን ነው አይፈቀድልን? አሁን ለምሳሌ አቢሲኒያ ባንክ ኤቲኤሙን ስትወስድ የብሬል ጽሑፍ አለው እንትኑ ላይ አስገብተህ በኤቲኤምህ ማውጣት ይችላለ። ትልቁ ንግድ ባንካችን ለምንድን ነው ይንን የማያደርግም? ለአካል ጉዳተኛ የተመቻቸ ነገር አሁን እሱ ባንክ ስንገባ፣ እንዳውም አሁን ኮሪደር ልማት ጥሩ አድርጎልናል ቀጥ ብለን ገብተን ቀጥ ብለን እንድንወጣ፣ አድርጎናል ይህንን ኮሪደር ልማት ያመጣትን ሰዎች በጣም ማመስገን እንፈልጋለን። ሐረሪ ክልል አካል ጉዳተኞች ማህበራት ጥምረት ለትምህርት ቤቶችና ለፍትህ አካላት ስልጠና ሰጥተን ነበረ። ለተለያዩ ትምህርት ቤቶች የግል ትምህርት ቤቶች ሶስት ትምህርት ቤቶችንና ሰባት የመንግስት ትምህርት ቤቶችን ሰጥተን፣ ከራስ መኮንን ትምህርት ቤት በስተቀር ሌላው ትምህርት ቤት ተደራሽ አይደለም። ከራስ መኮንን ከወጣ በኋላስ ሃይ ስኩል ሲገባስ አቦከር ትምህርት ቤት ጁኒየር ስንሄድ ራምፖ አለ። ራምፖ ግን ከደረጃ በኋላ ነው ሁልጊዜ የሚኖሩት። ራምፖ የሚኖረው ከደረጃ በኋላ ነው። አንድ ተማሪ እዛ ቦታ ላይ ሄዶ ለመማር ቢፈልግ መብቱ አልተጠበቀለት። በመጨረሻም የሚከናወኑ የልማት ስራዎች አካል ጉዳተኛዎችን ማዕከል ማድረግ እንዳለባቸው መልእክት አስተላልፈዋል። ከሀረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የብሔር ብሔረሰቦችና ህዝቦች ቀን መከበሩ በህዝቦች መካከል የጋራ መተማመንና በማጎልበትም የጎላር ሚና እንዳለው የሐረር ከተማ ነዋሪዎች ገለጹ። የብሔር ብሔረሰቦችና ህዝቦች ቀን በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ህዳር 29 2018 ዓ ም በሆሳዕና ከተማ ዲሞክራሲ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። ዘገባው የሙሄዲን ሙክታር ነው። ሲሳይ ዘርሁን የብሔሮች ብሔረሰቦችና ህዝቦች ቀን መከበሩ በህዝቦች መካከል የጋራ መተማመንና ሰላምን በማጎልበት የሀገሪቱን አንድነት በማጠናከር ረገድ ትልቅ ሚና አለው አሉ ያነጋገርናቸው የሐረር ከተማ ነዋሪዎች። ኢትዮጵያ ከ80 በላይ ብሔሮች ብሔረሰቦችና የህዝቦች ሀገር ስትሆን ባለፉት 19 ዓመታት የብሔሮች ብሔረሰቦች ቀን በየአመቱ በተለያዩ ጊዜያት በተለያዩ መርሃ ግብሮች ሲከበር ቆይቷል። ይህንን ቀንም የሀገሪቱ ህዝቦች የመቻቻልና የአንድነት እሴታቸውን የሚያሳድጉበት፣ እርስ በርስ የሚተዋወቁበት፣ የአንዱ ሁሉም ባህል ለሌላው ባህል የሚያካፍሉበት እሴት ነው። የሐረር ከተማ ነዋሪዎችም ከሀረሪ ክልል መገናኛ ብዙሀን ኤጀንሲ ጋር ባደረጉት ቆይታ ቀኑ መከበሩ የሀገሪቱ ህዝቦች ልዩነታቸውንና ብዝሃነታቸውን በተግባር የሚያሳዩበት ቀን መሆኑን ተናግረዋል። በዓሉ ይላሉ፣ ህዝቦች መካከል የጋራ መተማመንና ሰላምን ማጎልበት እንዲሁም የሀገሪቱን አንድነት በማጠናከር ረገድ ትልቅ ሚናም ይጫወታል ሲሉም ነግረውናል። የባሉ መከበር ጥቅም የብሔር ብሔረሰቦች የባህል እኩልነት ማረጋገጥ ነው። ጥቅሙ ትልቅ ጥቅም አለው። ህዝብ ለህዝብን በቅርብ ማገናኘት፣ መግባባት፣ መነጋገር፣ ምን ይሄ ነገር በጣም ወሳኝ ነው ለሰላምም፣ ለኢኮኖሚያዊ፣ ለማህበራዊ ኑሮም በየአመቱ እንደዚህ ህዝብን አገናኝቶ ማወያየት ማነጋገር ትልቅ ጥቅም አለው። ለሞተ ከበጅ ወኔ በርባጭ በዓሉ በዜጎች መካከል ፍቅርና አንድነትን በማጠናከር ረገድ ትልቅ ሚና ይጫወታል። ይህ በዓል የዜጎችን አንድነትና ፍቅር ይጨምራል። እንዲሁም ለሀገር ግንባታ ትልቅ ፋይዳ አለው። ብሔር ብሔረሰቦች ማለት ያው እንደ ኢትዮጵያ ላሉ ሀገሮች አሁን ኢትዮጵያን መሰል የሆኑ እንደዚህ ኤትኒክ ቤዝድ እነዚህ ብዙ ብሔርና ብዙ ብሔሮች ያሉበት አገር ላይ ብሔር ብሔረሰቦችን ማክበር ብሔር ብሔረሰቦች በጋራ ሰብስበ በዓሉን ማክበር፣ አንድነታቸውን ማጠናከር፣ አብረው መሆናቸውን እሴታቸውን ባህላቸውን መለዋወጡ ለእንደኛ አይነት ላሉ ሀገሮች በጣም አስፈላጊና ይበል የሚያሰኝ ነገር ነው። ብሔር ብሔረሰቦች ተከባብረው በአንድነት የሚኖሩባት ሀገር፣ ባህላቸውን ሼር አድርገው የሚኖሩባት ሀገር በአንድነት እና ይሄ መሰብሰባቸው በአንድ ቦታ መገናኘታቸው ባህል ሼር እንዲያደርጉ በጋራም ለመኖር መሰረት የሚጥል ነገር ነው ብዬ አምናለሁ። ኒቫራሴ ፋይተን እየነገና ኡመን ኢትዮጵያዳ ዋኒ ሸኚ ሰዴት ኢትዮጵያ ከሰማኒያ በላይ ብሔር ብሔረሰቦች ያሏት ሀገር ናት። በዓሉ እነዚህን ሁሉ ብሔሮች አንድ ላይ የሚያገናኝና የአብሮነት ስሜት ይፈጥራል። ይህ በዓል ለኢትዮጵያ ትልቅ ሀብት ነው። ኢትዮጵያ ዳፍ ቅርገዝተካዳ ኢትዮጵያ ዳፍ ቀቤኝ ሰዎች ልክ እንደ መልካቸው የተለያዩ ባህሎች አሏቸው። እያንዳንዱ ሀገር በራሱ ባህል ይኮራል፣ ያከብራል። የእለቱ በዓል የሀገሪቱን ሕዝቦች አንድነት ለማጠናከርና ደህንነታቸውን ለማረጋገጥ ትልቅ ሚና እንዳለው የተናገሩት ነዋሪዎቹ የቱሪስት መስህብ በመሆኑም ዘርፉን የሚያሳድግ ስለ መሆኑ አንስተዋል። በኢኮኖሚ አሁን አንጻር ብታየው ለምሳሌ አሁን ይሄ ባህል ሼር በሚያደርጉበት ሰዓት እርስ በርስ በሚተዋውቁበት ሰዓት መተዋወቁ በተጠናቀረ ቁጥር እርስ በርስ ለመገበያየት እርስ በርስ ደግሞ የጋራ ፖለቲካ አጀንዳም እንዲኖራቸው የማድረግ አንድነታቸውን የማጠናከር የመግባባት ዝንባሌ እንዲኖራቸው ያደርጋቸዋል። መገናኘታቸው መተዋወቃቸው ለካ አንድ አይነትም ባህል አለ ለካ አንድ አይነት ብሔርም አለ ኢትዮጵያ ውስጥ ብዙኃን ነን ለካ ብዙ ነን ለካ የሚለውን ነገር በእያንዳንዱ ማህበረሰብ ላይ ከታች የሚመጣው ማህበረሰብ ይህን እየተረዳ ይመጣል ማለት ነው ናምንወልድፉን ታካ ኢሞኒ ኢትዮጵያ በዓሉ የልማት እድገትና የደህንነት ለማረጋገጥ ይረዳል። ይህ ቀን ሀገራችን የጀመረችውን እድገትና ለውጥ ለማሳካት በጣም አስፈላጊ ነው፤ ግንዛቤያችንን ያጠናክራል። የዘንድሮው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ህዳር 29 ዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። ወደ አገር አቀፍ ዘገባዎች ሰግናል። አሜሪካም ከኢትዮጵያ ጋር ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛናት አሉ በኢትዮጵያ የአሜሪካ አምባሳደር ሀርቪንግ ሚሲንጋ። በሌላ ዜና ደግሞ በታሳሱ ወር በርካታ የአገሪቱ ደጋማ አካባቢዎች የለይትና የማልዳ ቅዝቃዜ እንደሚጨምር የኢትዮጵያ ሜትሮሎጂ ኢንስቲቱት አስታወቃ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። የጠቀስነውን ጨምራ ምስክር ለማ ወደ አሜሪካ ከኢትዮጵያ ጋር ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ ናት አሉ በኢትዮጵያ አሜሪካ አምባሳደር ኸርቪን ማሲንጋ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከአምባሳደር ኸርቪን ማሲንጋ ጋር ተወያይተዋል። በውይይታቸውም አገሪቱ በፖሊሲ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር፣ ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ መከላከል በሚቻልባቸው ጉዳዮች ላይ መክረዋል። እንዲሁም በልምድ ልውውጥ በአቅም ግንባታና በሌሎች ዘርፎች ላይ በትብብር ለመስራት መወያየት ቸውን ኮሚሽነር ጄኔራል ደመላሽ ለፋና ዲጂታል ተናግረዋል። አምባሳደር ሀርቪ ማሲንጋ በዚህ ወቅት እንዳሉት አሜሪካ ከኢትዮጵያ ጋር በፖሊሲ ዘርፍ ያላትን ትብብር ይበልጥ ለማጠናከር ከፍተኛ ፍላጎት አላት። በተለይም ዋሽንግተን ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል ቁርጠኛ መሆኗን ነው ያረጋገጡት። በአማራ ክልል ደረጃ ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ና ህዝቦች ቀን የማጠቃለያ መርሃ ግብር በደብረ ብርሃን ከተማ ተካሂዷል። የማጠቃለያ መርሃ ግብሩ የተካሄደው ዲሞክራሲያዊ መገነባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ነው። በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የአማራ ክልል ምክትል አፈ ጉባኤ ፋንቱ ተስፋዬ፣ የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱራህማን፣ የአፋር ክልል ምክር ቤት አፈ ጉባኤ አሲያ ከማል፣ የአዲስ አበባ ከተማ አስተዳደር ምክትል አፈ ጉባኤ ቡዜና አልከድር ሚኒስትር እንዲሁም የፌዴራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። በታህሳስ ወር በርካታ የሀገሪቱ ደጋማ አካባቢዎች የሌሊቱና የማለዳው ቅዝቃዜ እንደሚጨምር የኢትዮጵያ የሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ይህንን ያስታወቀው በህዳር ወር የነበረውና በታህሳስ ወር የሚኖረው የአየር ጠባይ በሚመለከት ያወጣው መግለጫ ነው። ታህሳስ ወር በአብዛኛው የሀገሪቱ አካባቢዎች ላይ ደረቅና ቀዝቃዛ የአየር ጠባይ የሚዘወተርበት ጊዜ እንደሚሆን በመግለጫው ተመላክቷል። በተጨማሪም በታህሳስ ወር በአብዛኞቹ የሀገሪቱ አካባቢዎች ላይ ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነ ነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር ቀጣይነት እንደሚኖረው አህዛዊ የትንበያ መረጃዎች ያሳያሉ። ከዚሁ ጋር በተያያዘም የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኞቹ የሀገሪቱ አካባቢዎች ላይ እንደሚስተዋል ተመላክቷል። በዚህም የሌሊትና የማለዳው ቅዝቃዜ በተለይም በሰሜን ምስራቅ፣ መካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ የሌሊቱና የማለዳው ቅዝቃዜ አልፎ አልፎ ሊጠናከር እንደሚችል ይጠበቃል። በሌላ በኩል አልፎ አልፎ በሚኖሩት ቀን ህጻናት በጋ ሁለተኛ የዝናብ ወቅታቸው በሆኑበት የደቡብ አጋማሽ የሀገሪቱ ክፍሎች አነስተኛ መጠን ያለው ዝናብ ይኖራቸዋል። በሶማሌ ክልል ፋፈን ዞን አወበሬ ወረዳ የምህር ሰብል በሜካናይዜሽን ታግዞ እየተሰበሰበ መሆኑን የወረዳው ግብርና ጽህፈት ቤት ገለጸ። የክልሉ መንግስት የአካባቢው ሰላም በማስጠበቅ ህዝቡ ልማት ላይ እንዲያተኩር በማድረጉ ሰፊ መሬት ለማልማት ተችሏል። በክልሉ የስንዴ እርሻ ልማት በሰፊው ከሚከናወንባቸው ዞኖች መካከል ደግሞ የፋፈን ዞን አንዱ ነው። የወረዳው ግብርና ጽህፈት ቤት ኃላፊ ኢድሊ ሙሴ ለኢዜአ እንደገለጹት በወረዳው በመርህ ወቅት ዋና ዋና የምግብ ሰብሎች እንደ ስንዴ፣ ገብስ፣ በቆሎ፣ ማሽላ ና ሌሎች መልማታቸውን ገልጸዋል። በመርህ ሰብል ከተሸፈነው መሬት ከ2.5 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ገልጸው ምርትና ምርታማነትን ለማሳደግ አርሶ አደሩ የምርጥ ዘርና ሌሎች ግብአቶች በጊዜው መሰራጨቱን ተናግረዋል። በወረዳው የደረሱ ሰብሎች በኮምባይነር በመሰብሰብ የአርሶ አደሩን ጉልበትና ጊዜን ለመቆጠብ እንዲሁም የሰብል ብክነት በመቀነስ ረገድ ከፍተኛ ጥንቃቄ እየተደረገ መሆኑንም ገልጸዋል። የመርህ እርሻው ሰብል ከተሰበሰበ በኋላ የበጋ መስኖ ስንዴ ልማት በትኩረት እንደሚ ሲሰራም አክለዋል። ተመልካቾቻችን ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ሀይሉ አብሬያችሁ ቆይታ አድርጊያለሁ። ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አበቃው። ጤና ይስጥልኝ።